ሰንበት ትምህርት ቤት በደንብ አገልግሎት አገልግለሃል። ከዛም በተጨማሪ መቼም በቤተ ክርስቲያን በማዕረግ ሁሉ ተመርቀሃል። ከቴዎሎጂ አሁን የቴዎሎጂ መመረቅህን የቤተ ክርስቲያን እውቀትን ለማንሳት ሳይሆን፣ ስላንተ የሚያውቁ ሰዎች አንዳንድ ሰዎች ሳጠያይቅ ክርስቶስን ሆነ ሰራ ተሰቀልክ እና ስቅላቱ በስቶብዩን ደግሞ ይሁን አውርዱኝ ብላላሉ ይብላል አሉ ኧረ እባካቸው አውርዱኝ። ረዝሞ እንግዲህ አሁን ይህንን በምንድን ያነሳሁት አየህ፣ በድራማ እንኳን ምን ያህል ከባድ እንደሆነ የክርስቶስ መከራ ግርፋት፣ ስቃይ፣ እንግልት እነዚህ የሚነሱ ነገሮች እነሱን እንኳን ሳንጨምር በትወና ከባድ ነው፣ ክርስቶስን ሆኖ መስራት። በመጀመሪያ ራሱ ይሄ ሰናይ ካራክተር እኩይ ካራክተር መጨዋት ክፉ ሆነ ልትጨዋት ትችላለህ፣ ማዕት ክፉ ስላለ ሰና የሆነ መጫወትም ምንም ጥሩ የሆኑ በርካታዎች ስላሉ ክርስቶስን ሆኖ መጫወት ግን ከባድ ነው። አንድ ነው። ክርስቶስ አንድ ነው፣ የማይለወጥ የማይቀየር፣ አንድ ክርስቶስ ነው። ያን ክርስቶስን ደግሞ ካራክተር ሲሰጥ እንዲሁ የሚከብድ ነገር አለው አይደለም፣ መከራው፣ እንግልቱ፣ መራራ መጠጣቱ፣ የሾህ አክሊሉ ምኑን ምኑን ስታስበው እንደትወናም ከባድ ነው። ሰንበት ትምህርት ቤት ስለነበራችሁ የእውነት አውርዱኝ ብላ በነገራችን ላይ ሰንበት ከዚህ በፊት ተናግሬ ያለው ሲጀምር በጣም በጣም በእድሜ በጣም ልጅ ነኝ። በጣም አስራ ዘጠኝ ሰማንያ ሶስት በኢትዮጵያ አቆጣጠር ማለት ሲገባ ማለት አዎ ያኔ የሁለተኛ ክፍል ተማሪ ነኝ እና ራሳችንን ችለን ቤተክርስቲያን መሄድ ራቅም ስለሚላፍቶ ደብረ ትጓን ቅዱስ ሚካኤል የሚባል ደብር አሁንም አለ። ደብረት ጎሃን ላፍቶ እሱ ነው የነበረው። ደግሞ ተራራ ላይ ነው። ተራራው ከብሔረ ጽጌ ጀርባ ማለት ነው። ተራራው ደግሞ በደንብ ብን ያለ ጫካ የለበሰ ነው። እንዳሁኑ ግልጥልጥ ብሎ በራሉ ነው። ወንዙ መሻገሪያ፣ አሁን አይ ቲንክ ድልድይ አለው። ያን ጊዜ ድልድይ የለም። ትንሽ በሚጎደል ባለው ቦታ ላይ ድንጋይ ከድንጋይ አርከን እየረገጥ፣ ተለቅ ተለቅ የሚሉት እጅ ይዘው እያሳለፉ ምናምን ነው 83 84 ህጻናት ክፍል ሰንበት ትምህርት ቤት ተማሪ ሁነን ነው። ላፍቶ እንግዲህ የሚመለከቱ የላፍቶ ደብረ ትጉሃን ቅዱስ ሚካኤል ሰንበት ተማሪዎች ምናልባት ከኛ በኋላ የመጡቱ አሁን የማያውቁን እንዴ እዛ ነበር እንዴ ሊሉ ይችላሉ። የሚያውቁት ደግሞ አሉ። አሁን ዲያቆን ሆነው እዚያው ምናልባት ሌላ ደብር ቀይረው ሊሆን ይችላል። ግን ደቻሳ የሚባል ለምሳሌ የማውቀው ዲያቆን ነበረ። ነብዩ የሚባሉት ዲያቆን ነበረ። በኋላ ዲያቆን የሆኑ ከኛ ጋር ሰንበት ቤት ግን የነበሩ ተለቅ ያሉት ጋር አይ ቲንክ አሁን በህይወት የለም። ዳንኤል ስራዋን የሚባል ነበረ የሚገርም ብቃት ያለው በቃ ቲያትር ይሄ ፊልም ሲሰራ ኦ ማይ ጎድነስ በጣም የሚደንቅ ነው። ዳንኤል ስራዋን ዘበነ የሚባልም እሱም አርሊ ነው ያረፈው፣ ወጣት ነው። ግን ዘበነ የሚባልም የሰነበት ተማሪ ነበረ። አንደኛው አይ ቲንክ ሃይማኖት ቀይሯል። በትሩ የሚባልም ነበረ። ገበየው አይዶንት ቲንክ ሃይማኖት የቀየረ አይመስለኝም። ግን ገበየው በትሩ እንግዲህ ማስታወሳቸው ይሄ አዘ 84፣ 83 ምናምን ነው። ምን ስም በጣም በልጅነት ጊዜ እና ከሰንበት ምጥቶት ውስጥ በደንብ የማስታወሳቸው አሸናፊ የሚባል ነበረ። በኋላ ይሄ ታድሶ እንቅስቃሴ ምናምን ውስጥ ትልልቆች ስለነበሩ እነሱ እዛ ገብተዋል። አንድ የዚህ የደብሩ አስተዳዳሪ እዛ ነገር ውስጥ ገብተው ስለነበር የተወሰኑት ሁለት ሶስቶቹ እንደዚህ አይነት እንቅስቃሴ ውስጥ ገብተው የተርሻኑ ዞር ብለዋል። ሰው እዛ ነው ማቀበት ምጥቶት ይሄ ድራማ መስራት የሚገርም ነበረ። በጣም የ በጣም ትልልቅ ድንኳን እየተጣለ ተቀጣጥሎ ገንዘብ እየተከፈለ የሚገባበት የአዳር የሚባል ልክ ልደትም የትንሳኤ ማታ ማታ ነበረ። ላፍቶ በጣም በጣም የሚገርም ሰንበት ቤት ነበር። በጣም ብዙ ክህሎት አቅም ያላቸው ልጆች የወጡበትም ደብር ነው። ስለዚህ የሰንበት ቤት ጅማሬ ዛ ከዛ 1986 መጋቢት 27 የሚታችን ቤተክርስቲያን ብሔረጽጌ ተተከልያ ማለት ያው በራችን ይመጣ ማለት ቅዳሴ ለመሄድ አምስት ደቂቃ በግረ ወዝ በዛው ዝም ብለህ ከቤት ወጥ ተጉዘ ቤተክርስቲያን ውስጥ መግባት ነው። ያን ያክል ክሎዝ የሆነ እንግዲህ ያ የተወለድኩበትም ያደግኩበትም ምንም ቦታ ነው። እንዳውም በቅርቡ ያቺን የተወለድኩባት ያደግኩባት ቤት እንወስዳታለን አለን ብለዋል ሲሉኝ በሯ ላይ ኮው አለ ባለው መካለቆ ጮ እየሰሩ ይብሉ አልኩኝ። እኔ ምን ማለት ይችላል? በዛ ቤት የተወለድኩም ያደግኩባትም ቤት ነው። አባቴን በዚሁ አጋጣሚ በህይወት የለም ነፍሱ በሰላም ትረፍ። የእውነት በጣም በጣም ነው ማመሰግነው አንዳንድ ጊዜ እንዴት ለምን እንዲያረገ የሚል ጥያቄ እንደ ሰው ይመጣብኝ ነበር። ግን ልክ ነበረ። እሱ ለረጅም ዓመታት የእሱ ይዞታ የነበረን መሬት በሙሉ ይዞታው ለቤተ ክርስቲያን ቤታችን ልትተከል ነው ሲባል፣ ለልጆቼ እዚህ ጋር ቤት ልስራ እዚህ ጋር ምናምን አላለም። ያለችውን ቤት አካፍሎ በሁለት ልጆች በእኔና በእህቴ ስም ካደረገ በኋላ ያደግንባትን ቤት እንዳለ መሬቱን ለቤተ ክርስቲያኑ ነው የሰጠው። በጎነት ምን ማለት እንደሆነ አሳይቶ ነው ከትርፍ ሳይሆን ከዋና መስጠት ምን ማለት እንደሆነ፣ ከትርፉ አይደለም ከዋናው። ብዙ ልጆች አሉት ለከሌ ለከሌ ብሎ ቢያከፋፍል አይበቃም፣ ሰፊ መሬት አለው ማለት በበቂ ሁኔታ ምን አይበቃም? ይበቃ። በኋላ እኮ እሱን መሬት ለገራጅ ሲጨበችቡት ነው እንዴ! እንዴት አባቴ ለቤተክርስቲያን የሰጠውን በስጦታ ከልጆቹ ነጥቆ ልጆቹን ምንም ባዷቸውን አስቀርቶ የሰጠውን እናንተ ጊዜ የሰጥቷችሁ እንዴት የቤተክርስቲያኑም ንብረት ትሸጣላችሁ ብለን እኮ ነው። በዛ ትግል ሂደት ነው ይዘ ከፖለቲካ ጋር የተገናኙት። መጽሐፌ ላይ በደንብ ታ ወደ ፖለቲካ የሚወሰደኝ እሱ ይበት ነው እና ሰንበት ቤቱ ስንኖር ስናድግ ብሔረጽጌ ከመጣም በኋላ በጣም ትንሽ ከፍ ስላለ ሁለትማ የማስታወሳቸው ድራማዎች አሉ። አንደኛው የአንድ ሰዓት ተኩል ምናምን ፊልም ነው። አሁን እንግዲህ የሚያቅሰው ልጠራ ነው፣ ካናዳ ነው ያለው አንተነህ የመዳፍ ሰዓት ወይም የመዳፍም የሚል ቲያትር ደራሲ ማዘጋጀት አንተን አስረስን ማንም ያውቀዋል። ታንታ አቋል እሱ በጣም በጣም ጎበዝ ባለሙያ ነው። ከቅዱስ ዮሴፍ ሰንበት ትርፌ ተማሪ ነው የነበረው። ባይታይ እሱም ድራማ የጀመረው መጽሐፍ ማዘጋጀት የጀመረው ቲያትርን ጥበብን የጀመራት እዛ ነው። ቅዱስ ዮሴፍ ቤተክርስቲያን ማለት ከቅዱስ ዮሴፍ ቤተክርስቲያን ብሔረ ጽጌ የመጣ ነበረ። አንተነ ያሰለጥነን ነበረ፣ የእኛን ሰንበት ትርፌ ተማሪዎች እና ማህበረ ቅዱሳን በተከታታይ የሰሩት ከኢሊባቡር ጫካዎች የሚል አንድ ድርሰት አለ። መንፈሳዊ ልብ ወለድ አይነት ድርሰት ነው። እውነተኛ ታሪክ ላይ የተመሰረተ ነው። ያንን ከኢሊባቡር ጫካዎች እኛ ጋር ወደ ስክሪፕት ተቀይሮ ወደ ፊልም፣ ትረካ ነው፣ ጽሁፍ ነው፣ ወደ ፊልም ተቀይሮ ተዘጋጀ። አንተነህ አዘጋጀው። እዛ ላይ መሪ ተዋናይ ሆነ። እንድንተውን ተደረገ። በጣም ልጆች ነን። ግን አይ ቲንክ የተወሰኑ ልጆች ቪኤችኤስ ካሴቱ ያላቸው ይመስለኛል እና በዚሁ አጋጣሚ ያላችሁ እስኪ ላኩትና ንንው ውስጥ ኮሚኒኬት አድርጉን በውስጥ ቢ ኤች ኤሱ ያላችሁ በኤርጽጌ ማርያም ላይ ያ የሶስና ወይም ከሊባቡር ቡል ጫካዎች የሠራ ነው። የቢ ኤች ኤስ ካሴቱ ቅጂው ካላችሁ በዛው ተባበሩን። ሌላ ነገር አላለም። ደግሞ ድራማ ነው። ከዛ ክርስቶስን የስቅለት ጊዜ በነገራችን ላይ ከሆነ ጊዜ በኋላ ተከለከል። ማንም ሰው በአያ ውርንጭላም ተቀምጦ ሲሄድ ማንም ምሳሌ ዘያስጽ ተብሎ ምሳሌ አይሆንም ተብሎም ቢሆን ይሰራ ይባል ነበር። ለማሳያ ልክ አሁን እንደምናየው የክርስቶስ ፊልም አለ አይደለ? በቤተክርስቲያን ተከለከለ። ከሆነ ጊዜ በኋላ በቃ አትስሩ ተባለ። ቅዱሳንን መስላችሁ ክርስቶስን መስላችሁ እንዳትተው የሚል ተከለከለ። የቅዱሳን እንኳን አሁን እየተሰራ ነው፣ እያየን ነው። እንደገና ተመልሶ ያኔ ስቅለት ተሰራና ያው የትንሣኤ ማታ ነው ብሔረስቴ ማርያም ሰንበተማሪዎች በሙሉ የሚያውቁትን ነገር ነው የምናገረው። ደግሞ ሰንበተማሪ ብቻ አይደለም የአካባቢው ሕዝብ በሙሉ ምክንያቱም ከተጠና በኋላ አውደ ምሕረት ነው ይሰራ የተባለው። እኔ በጣም ምን ዕድሜ የነበርኩት ልጅ ነኝ። ያን የሚያክል ትልቅ መስቀል፣ የእውነት በጣም ትልቁ መስቀል ነው የተሰራው። እና ለአውደ ምሕረት እንዲታይ ማለት ነው። ስትሰቀል ሙሉ እንትኑ ቲያትር ነው የተሰራው

አይቻልም፣ ክልክል ነው፣ ክልክል አውደ ምረጥ ቆሙ እንዳል ልጭ ብሏል በክርክር ወጥቶ እያ- አስወጣለሁ እያለ እና ዞሮ ከፍ ብሎ አይቶት ደግሞ እንትን ሜካፕ ምናምን ስላረገ ነው እንጂ ሰበተ ማሪን ያቋል ቢያዩ አንተ ነህ ነኝ። ያ ፊልም ተመላሸ ሰው እየሰማ ነው። አንተ ነህ ነኝ ጋሽ ወጋንተ በኋላ ሄደ ሄደና መሰቀሉ ጋር ተደረሰ። መስቀሉ ተዘጋጀ፣ መሬት ተደረገና ያው እኔ የነበርኩም ተው እኔ ያው ተዘቀልኩበት ማለት አ ጉርጓድ ተዘጋጅቷል። መስቀሉን ካቆሙት በኋላ ለማውረድ እንደገና 11 ሰዓት ሲሆን ወደ ሙስና መቃብር ወረደ ነው የሚደመደመው። መቃብሩ ነው። በኋላ ትንሣኤ ዘመን እንዴ ስቅለት ማታ ነው፣ እየሰራ ነው። ለነሱ ስቅለት ጋር ነው እንኳን በደንብ ከተተከለ ለማቆም ተብሎ እንደገና ለመቃብር ለማውረድ ወዲያውኑ እንደገና ንቀሉት ይባላል። ሶ ጉርጓድ አደረጉ ትንሽ መደገፍ ያደረጉና ሰዎች ይዘውት ከስር ይዘው ተቀመጡ ማለት ነው። አሁን ጨለም ብሏል። ሰው ማታ አንድ ሰዓት ምናምን ፓውዛ መብራት ወደዛ ወደ እንትኑ ጋር ይበራል። ፀሐይ ጨለመች ምናምን ሲተረክ እሱ ላይቱ ይጠፋል። ከዛም ጨረቃ ብርሃኗን ከለከለች ምናምን እየተተረከ ነው። አሁን መብራት እሱ ተደርጎ አልቆ መብራት በርቶ ኦልሞስት በክርስቶስ ነፍሱን ማለት ተጠማሁ የሚል ነገር ላለው ከዛ የሆነ ነገርና መጨረሻ ላይ ያው ተፈጸመ፣ ያኔ ሞተ ተፈጸመ ብለህ ዘንበል ትላለህ። ተፈጸመ ብዬ ዘንበል ቃልኩ። በኋላ ባይ ባይ አውርዱኝ። ከስር የያዙት ደግሞ የያዙት ደግሞ እንደዚህ ይወዛወዝባቸዋል፣ ከብዷቸዋል የኛው ለሚመሰለኝ በጣም ሲቆይ፣ አንተ አውርዱኝ እንጂ ስል ጎንበስ እንዳልኩኝ ነው። አንተ አውርዱኝ እንጂ ምናምን ስል እዛ አቅራቢያ ያሉት ይሰማሉ፣ አውርዱኝ እያለ ነው። አንድ በጣም በጣም ገረምበት። ይበቃኛል። አይዲ ሁለት ና በየማሉ ማምጣታችን አይቀርም። በነገራችን ላይ በፕሮግራማችን የቅዳሜ ፕሮግራም በኪነ ጥበብ ኃይል ላይ በውስጥ አንተን የሚያቅ እኔ ብሔረ ጽጌ ደግሞ አገልግሎት ከአንድም ሶስት አራቴ ከቅዱስ ላሊበራ ማህበር ጋ አገልግሎት ሰርቻለሁ። እና በጣም ወዳችሁ ምናምን ብሎ እንት ሲል በአሉት ትዝ ሲለኝ ነው ሃብታሙን በደንብ ታቋዋለ አልኩት። እንዴ፣ አቋሉ በደንብ አለ። እኛ ጋር እኮ ሰንበት አገልግሎት አገልጋይ ነበር ሲለኝ፣ እስቲ ስለ ባህሪውና አገልግሎት እንዴት ነበር የሚሰራው፣ ዝማሬ ላይ ተሳትፎ ምናምን ስል አለ ቲያትር ሰርቷል ሲለኝ እና እንዳውም ቆይ ቆይ ቆይ ምናምን ብሎ ነገረኝ ማለት ነው። እና ለዛሬ ለአድማዊ ተመልካጆች ይኸው መጣሁኝ እና የበዓል ገጠመኝ፣ ሌሎችም እኔ ጋም የሚኖሩ አሉ፣ አንተ ጋም እንደዚህ እያዋዛን በዓሉን በዓል እናደርገው ብዬ ነው። አድማጭ ተመልካቾች እንግዲህ ለእናንተ የተዘጋጀ ሰፋ ያለ ፕሮግራም አለን። አሁን ሀብቶች ደግሞ ወደ የት እንጓዝ?